እኔ ተዋታለሁ። መቶ ብቻ አይደለም። ይቅርታም እንድጠይቃት ትፈልጋለሁ። እንዴ ምን ብዬ? ባለፈው ለተናገርካት ነገር አግኝተህ ይቅርታ ጠይቃትና ተሳስቼ ነበር በላት። እርሶ ካሉ ይቅርታ ጠይቃታለሁ። እንደዚህ ነው። እግዚአብሔር ያክብር። ሄደች አሜን። ፋዘሬ እርሷንም ካስቀየምኮት በጣም ይቅርታ ወረኛ ገላውን እንውጣና ትንሽ እንንቀሳቀስ። እሺ ፋዘርዬ፣ እንዳለ አደረኩኝ። ፋዘርዬ፣ ምን ይሁን ብለህ ነው አንዬን ክፉ ቃል ተናገረ፣ ቀስሟን እንደዚህ ስብር ያደረገው? ምንድን ነው የሚያወሩት? እኔ ነኝ ሀናን ክፉ ቃል የምናገራት? አዎ፣ ያልሆነ ነገር ተናግራት፣ እዚህ መታ ስትጨነቅ ነው ያደረችው። እኔ ምንም ያልሆነ ነገር አልተናገርኩም። አሴር፣ እረስተሽናል ማለት ስህተት አይደለም። አይደለም እኔ የምለው ጤነኛ ነህ ግን አውጤን እኛ ነኝ ሁላችንም ችግር ውስጥ የገባነው እኮ የእሷ እምነት ልናወጣ እንጂ ችግር ውስጥ የመግባት ሱስ ኑሮብን አደለም። እና እኛ ችግር ውስጥ ከገባን አን ምን ታደርግ? እኛ ፈቅደን አደለም እንዲ ቢያንስ ልትረዳንና ልትቀርበን ይገባል ነበር እኮ ረቷ ሴር፣ ተው ተው ክፉ ቃል አትናገር ፋዘርዬ። እኔ ከእርሶ ባላቅም እሺ፣ ቢያንስ እኛ አንድ ተውን እርሶን መተው ነበረባት። ከዚህ በላይ እንዴት ታገዘኝ? ይኸው በየቀኑ እየመጣች ምግብ ትሰራለኛለች አደለም እንዴ ሀና ባትኖርም እኮ ለራሱ እንደማያንሳ የሚያውቁት ነው። እውነት ሰላም ለእናንተ የሆኑ የቻናላችን ቤተሰቦች እንኳን ደህና መጣችሁ ወደ ቻናላችን። አዲስ የሆናችሁት ቤተሰብ ሆኖ እንደተለመደው ኖላዊ ድራማ ክፍል መቶ ስምንትን በድጋሚ ይዘነላችሁ መተናል። ያው ዛሬ ቅዳሜ ነው አይለቀቅም። የትናንትናን ክፍል ነው ያመጣውላችሁና አብራችሁ እርግብና ተምቹ ተያይዘው ጠፍተዋል። እንግዲህ እርግብ በፖሊስ በጥብቅ እየተፈለገች ትገኛለች። ምክንያቱም በአዩሽ አሁን ላይ ምንም አይነት መረጃ ስላልተገኘባት ነገሮች ሁሉ ወደ እርግብ ነው ትኩረታቸውን ያደረጉት። ፖሊሶቹም እርግብን ፈልገው ማግኘት እንዳለባቸው ስለተሰማቸው ሜሮን የት እንዳለች እንድትጠቁማቸው ፈልገው እሷን አናግረዋት ነበር። ወይዘሮ ባይሽን ለመበቀል ስትል እሺ ብላ ሀሳቧን ድጋሚ ቀይራ ጓደኛውን አሳልፋ ለሰጠት ነበር። ነገር ግን እርግብ ጀግና ናት። ይህም ሁሉ ነገር ቀድማ ስለጠረጠረች ና ያው እንደማትለቃት አክስቷ እንደማትለቃት ስለገባት ከቤት ያላትን ነገር ሁሉ ጥላ ምንግዲ የሜሮን ብር ሰርቃ ወታለች ማለት ነው። ታምቹም አብሮ ጠፍቷል። ከሳ ጋር የት እንዳለው አይታወቁም። መንገድ ሊያቁሙ አስጠይቃት ነበር እና ምናልባት አብረውም ጠፍተው ሊሆን ይችላል። በዚህ ምክንያት እንግዲህ እየተጨነቀ ነው ጆሮ ታምጩ በመጥፋቱ እና ሜሮንም እቤት ስትሄድ የለችም። እየቀለልሽ ነው ወይ የት ነው ያለችው አውቀሽ ነው ወይ ስሏት እኔ ጋ ላስጠጋት መታ ነበር፣ ግን አሁን ላይ የት እንዳለች አላቅም ብላ እንግዲህ ሸኝታቸዋለች ማለት ነው። ፖሊሱን በሚገባ ለሚጠይቃት ጥያቄ ትክክለኛ መልስ እየሰጠች ስላልሆነ በጣም ተናዶባታል እና እዚህ የበለጠ ዘብጥ እያሳት ወርጄ የምትጠየቅም በትክክል ብትመልሽ ይሻልሻል እያላት እያስፈራራት ነበረ። በሌላ በኩል ሰላሚና እንግዲህ የሰላ የሀኒቾ እና የኤዝራ ጉዳይ አሳስወት ሀኒቾ በተደጋጋሚ እየተጨናነቀች ስለሆነ እሱን ለማናገር ሞክራለች። ያው ታላቅ እህት እንደመሆኗ መጠን እህቷም ታማክራትን ነገር ሁሉ መፍትሄ ለማምጣት ትሄዳለች ማለት ነው። እናም የዝራን አገኘችው። ና እስኪ ስለ ሀኒ የሚሰማህን ነገር ንገረኝ፣ አለችው እናም ስለ ሷ ጥሩነት፣ መልካም ልጅ እንደሆነ ሲነግራት ስለ እሷ አይደለም ሱንማት ነግረኝም፣ ስለ እሷ የሚሰማህን ንገረኝ ብላ ጠየቀችው። ና እንደሚወዳት ነገር ግን ሰው አቶ መኖር እንደሚያስፈራው ና ለቤተሰቡ ብቸኛ ልጅ እንደሆነ ሁሉ ነገር ነገራተኝ። እናም እኔ እውነት ንገራት እንደምትወዳት ንገራት፣ እና ከዛ የሚመጣውን ተቀበል። እንደምትወድም እንደማትወድም በኋላ የሚመጣውን ነገር ተቀበል ስትለው እሷ ለእኔ ያላት ስሜት ምንድነው የምታውቂው ነገር ካለ ንገሬ ብሎ ጠይቃት። እሱ ግን እሷ ግን ምንም አልነግርህም አለችው እና ጥለው ሄደች። ወይዘሮ ሜላትም ጆሮን ከቤቷ ቀጥራ ስራ ልታስገባው እያማከረችው ነበረ። ያው ባለውለታዋ እንደመሆኑ መጠን የውለታውን በጥቂቱ ቢሆን በዚህ ለመመለስ ስራ እንደምታስገባው እና በባለፈው ወርቅ ስሰራበት ከነበረው ሱቅ እንደምታስገባው ነገር፣ እሱ ግን ፈቃደኛ አልሆነም። ጓደኛው ስለጠፋ ወንድሜን አፋልጊኝ፣ እሱን አፋልጊ ና አግኝለኝ፣ ተባበሪኝ በሱ አላተኝ። እሷም ተባበርሃለሁ፣ ባለውለታዬ ስለሆንክ በምንም ነገር ሁሉ ከጎንህ ነኝ አለችው ማለት ነው። ሄዶም ለአባባ ኖላዊ ነገራቸው፣ ስራ እንዳገኘችለት እሱ ግን ፈቃደኛ እንዳልሆነ ሲነግራቸው እንዴት ለህይወት ለቀጣዩ ህይወት ህጎ ይጠቅምሃል፣ ለምን እንደዚህ ያደረግክ ሲሉ እኔ መጪ ህይወቴን ካለተምቹ ማሰብ አልፈልግም ብሎ እንግዲህ ለጓደኛ ያለውን ፍቅር በዚህ በስራ በማጣ ስራውን በማታው አሳይቷል ማለት ነው። በሌላ በኩል ሀኒ ባለፈው ጆሮ የነገራት ነገር ያስጨንቋታልና በቃ እውነቱን የተናገረው ምናምን ብላ እየተነፋረቀች ነው ያው ሰሰባብ ነው ያስፈልገው ነገራችሁ የሀኒቾ ለማልቀስ ይሁንም የሚያስለቅስ ጉዳይ ሆኖ አይደለም በእርግጥ አባባ ኖላዊ የውሳ እሳቸው የእሷን ስሜት ለመጠበቅ ነው ፍላጎቷን ሁሉ ያከብራሉ የምታረገውን ነገር ሁሉ እሳቸው ምቾት ባይሰጣትም ባይሰጣቸውም ሀኒቸው የሚያደርጉትን ነገር ሁሉ ምንም አይሉም ጆሮ ግን በአዲስ ሰዎች ቀይረሽናል እኛም በመጡ አሁን በመጡ ሰዎች እኛን ተቃየረሽና ስላላት፣ በዚህ ምክንያት አባባን ወራውን እንደተለ እንደ ታዎቻቸው እንደረሳቻቸው ስለተረዳሽ በጣም ተከፍታ ነበር። እና እናትየዋ ግን በቃ እንደዚህ ማልቀስ መከፋት የለብሽም፣ አንቺ እንደዚህ አይነት ልጅ አይደለሽም፣ ሄጅና አብረሽ ውደሪ ብላ ወደ አባቷ ቤት ላከቻት እና እዛም ስትሄድ በማታ ነው። እሳቸውም ለምንድ ነው በሌት የመጣሽ? ማነው ያስከፋብኝ ቤተሰቦችሽ ናቸው ወይ ብለው ጠየቋት። እሷ ግን በቃ አንተ ካለኔ ህይወት እንደለህ እያወቅሁ ትችሃለው እና ይቅርበልኝ፣ እያለው አባትና ልጅ ሲላቀሱ ነበር። ደግሞ መልሳ ነገራችሁ ላይ ሀኒቾ አሁን እንደዚህ ትላለች፣ ትጻጻፋለች፣ ነገር አቅልላት እና ሜላት ቤት እና በጣም ግራ እምታጋባ ልጅ ናት። እና አሁንም ትጻጻፋለች የሆነ ሰው እንዲነግራት ነው ስትፈልገው በሌላ በኩል እንግዲህ ወይዘሮ ባዩሽ ከእስር ቤት ለመውጣት እንግዲህ እርዳር እያለች ነው። ፖሊሶቹ ምንም አይነት መረጃ አላገኘንም፣ ስለዚህ ፍርድ ቤት መቅረብ አለባት ተብሎ አቶ በቃሉ ተጠይቋል ማለት ነው። እሷ እንግዲህ የገመተችው እርግብን አቶ በቃሉ እንዳስጠፋትና እሱ ቀድሞ ፖሊሶችን ከዛ ቤት አሶቶ እንደደበቃት ነው ያሰበችው። ለዛም ነው ለሚሮን አንቺ ሳት ቀድሚን ቀደምኩሽ እኔ እኮ ባዩ ነኝ ምናምን እያለች እያስፈራራቻት ነበረ። እናም እሷ እንደወሰደእሷ እንደወሰደቻት እርግብ ነው እያሰበች ያለችው እሱ ግን ደብቋት አለኝ። አቶ በቃሉ እንግዲህ የራሳቸውን ጥቅም ለማስከብ ለማስጠበቅ ሲሉ እሷንም እየሸወዷት ነው ማለት ነው እና ደግ አረገው። ይገባታል ባጊች ማለት ነው እንደንዳንዱ ለጉልበተኛም ጉልበተኛ ይጠልለት እና አቶ በቃሉ እንግዲህ እርግብን እንደ አስጠፏት እሳቸው እንደደበቁ ነው እንግዲህ እያስመሰሉ ያሉት። ግን ከእስር ቤት አስፈትተው እሷንም እንዴት መጠቀሚያ አርጋት የሚለውን እያሰቡ ነው የሚገኙት። እና እርግብን ምንን አርጋትኝ ያው አንተ ነው አድል ቀደም ካቸው አንተና ወስድ የደበቃት የታርጋት ነው ብላ ጠየቀች። እሷ ግን እሱ ግን አሁን እኔ ነኝ ወሰድኳት በኋላ ላይ ስትወጪ እንመካከርበታለን። ምን ምን እንዳረጋት ነው ፍላጎት ስላስወግደት ብላ እንግዲህ የወንድሟ ልጅ ለማስገደል ቆርጣለች ማለት ነው። እና ምክንያቱም አልጠቃጠቅማትም ከዚህ በኋላ አጠቅመኝም እና ስለማጠቅመኝ መሞት አለባት ብላ እንግዲህ ልታስገድላ ትወስናለች። ደግነቱ እሷ ጋ የለችም። የወንድምሽ ልጅ ናት እኮ እንዴት አስገድያታለች? ሲላል ያው ዝምድና ይሄን እንትን ለማለት የዝና ወጣላት አለው እያለች ትምህርት ይዛለች ግን አታገኛትም። እግዚአብሔር የስጣት እና እሷም እንደዚህ ብልጥ ሆና በጣም ጠንካራ ብልጥ አድርጋ ነው ያሳደገች። ያተርግብም ለእሷ ትንትናትልም አትተናነስላት ማለት ነው እና በስከ መጨረሻም እሷ እስር ቤት ገብታ መረጃዎቹ ሁሉ ተረጋግጠው እርግብ ነጻ ትወጣለች። በጣም እንግዲህ ተያይዞ ጠፍቷል ከርግብ ጋር። በዚህ ምክንያት እያሲር በጣም ተጨንቋለኝ እና ያሲር ባለፈው ሀኒቹ እንደዛ ስላላጠኝ ሰላሚናም በጣም ተናዳበታለች። እህቴን እንደዚህ ከዚህ በላይ እያስጨነቅ ከአንተን እናንተን እነማናችሁ ና እሷ የምትመርጣችሁ እናንተን እነማናችሁ ናን ብላ እሷ ላይ የማንድም ነገር ጫና ብታኛ እንድትርቅ ምንም ጫና ብታደርግበት እኔ በቁማ ቀጥለሃለሁ ብላ ዝታበታለች። አባባን ወላዩን በዛው በተመሳሳይ መልኩ እንዴት እንደዚህ ትላታለህ? እንዴት እንደዚህ ልቧን ትሰብረዋለህ? ለምን እንደዛ ብላ ተናገርካት? ምን ይሆንም የተናገርኩት እውነት ነው አይጸጽተኝም ብሎ እየተሟገተ ነበር እና በዚህ ያ አንቺ እንደውሎ ለማናገር ሞክረዋል። እንግዲህ ችግሩን ለመፍታት ምክንያት እሱ የተናገረው እውነት ቢሆንም ሁሉም ጥፋተኛ እያደረገ ያለው እሱን ነው። ፖሊሶቹም እንግዲህ ምንም አይነት መረጃን አላገኘንም፣ ስለዚህ ፍርድ ቤት ትቀፍላለች። ከዛም በኋላ መረጃ ካልተገኘ ልትለቀቅ እንደምትችል ለወይዘሮ ሜላ ትነግረዋታል። በዚህ ምክንያት በጣም ተናዳለች። እንዴት ልትለቀቅ ትችላለች? ከዚህ በኋላ እንደውም ያሳያታለሁ እያለች እየዛተች ነበረ። ሰላምም ያው ከዚህ በኋላ መቼም ከእስር ቤት ስትፈታ እንደ ድሮቅ በጓደኝነት አትቀጥ የማስላት እኔ እንዴት እንደምገላት ነው እያሰብኩ ያለት አልለቅሽም እያለች በጣም እየዛተች ነበረ። ባይሽም እንግዲህ ከእስር ቤት ለማውጣት አቶ በቃሉን እየለመነችው ነው። እሱ ደግሞ የወይዘሮ ሜላትን ድርጅት ለመጣልና የእሱም ድርጅት እንዲገንለት ያው መጠቀሚያ ማድረግ የፈለገው ባዩሽና ዞሮ ዞሮ ከጉልበተኛ እጅ ላይ ወድቃለች። ከዚህ በኋላ ብትንፈራገጥም የት የማታመልጥም ማለት ነው። እና ቀጣዩን ክፍልን ስለዘነላችሁ እስከምንመጣ ስለምትከታተሉ እናመሰግናለን። ደህና ሁኑ።